አመሰግናለሁ የተከበሩ አፈጉባኤ፣ የተከበሩ የዚህ ታላቅ ሀገራችን ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስት የስድስት ወር አፈጻጸም በተመለከተ ከፓርላማው አባላትና ከህዝብ ለሚነሱለት ጥያቄዎች አስተያየቶችና ምላሽ ለመስጠት ስለተገኙ አመሰግናለሁ። የተከበሩ አፈጉባኤ፣ የተከበሩ ጠቅላይ ሚኒስትር ሀገር በቀል ኢኮኖሚ ሲታሰብ በሁሉም ዘርፎች ርብርብ እና ትጋትና ቁራጣ አመራር ይጠይቃል። በተለይ በግብርናው የሚሰጠው ትኩረት ክትትል፣ ድጋፍ የአንበሳው ድርሻ ይወስዳል። በዚህ ዘንድ መንግስትና ሚኒስቴር መስሪያ ቤቱ የወሰደ ያለው እርምጃ አጠናክሮ መቀጠል ያለበት ሆኖ ይበል የሚያሰኝ ነው። በተለይ የጠቅላይ ሚኒስትሩ ኢኒሺየቲቭ ውጤታማ ናቸው ብዬም መናገር እፈልጋለሁ። የግብርና ምርትና ምርታማነት ለማሳደግ የግብርና የምርምር ተቋማት ትልቅ ድርሻም አለው። ምግብና ስነ ምግብ በማረጋገጥ ምርምር ወሳኝ ነው። እነዚህ ተቋማት ህጋዊ የምርምር ይዞታቸው ከተማ አስተዳደሮችና በክልሎች እየተነጠቁ ነውና እንዲታደጓቸው ነው የምጠይቀው። ተመራማሪዎችም ማትጋት የስራ ላይ ዋስትና እና ጥቅማጥቅማቸው ሊታሰብበት ይገባል። በሌላ በኩል በግብርና ምርምር በግብርና ቅባትና መድኃኒት ቁጥጥር በብዝሃ ሕይወት ምርምር የሚሰሩ የግብርና ሚኒስቴር ተጠሪ ተቋማት ባለሙያዎችና አመራሮች ከስራቸው ጋር ተያያዥነት ባላቸው ዓለም አቀፍ የምርምር ተቋማት የግብርና ምርቶችና ቅባቶች ስታንዳርድ ከሚያወጡ ድርጅቶች ጥሪ ሲደረግና ለፍተሻ ከውጭ የተመረቱ መድኃኒትና የግብርና ምርቶች ለመፈተሽ እስከ ማምረቻው ድረስ ሊያስኬድ ይችላል። ነገር ግን ጉዞ ክልከላ ይደረጋል። በዚህም ምክንያት ማግኘት የሚገባን እያጣን ነው። ክቡር ጠቅላይ ሚኒስትር ይህ በእነዚህ ብቻ ሳያወቃ የዲፕሎማት ፓስፖርት ያላቸው ጭምር እንዳይወጡ እየተከለከለ ነው። እና ይህን ክቡር ጠቅላይ ሚኒስትር እንዴት ያዩታል? በመቀጠልም የማነሳው የቁጥር ተቋማት አወቃቀር ነው። እነዚህ ሬጉላቶሪ የሆኑ መስሪያ ቤቶች በነፃነትና በተሰጣቸው ስልጣን መሰረት በሙሉ አቅማቸው እየሰሩ ነው የሚል እምነት የለኝም። ምክንያቱም የስልጣን ግጭት ስላለን ተጠሪነታቸው ለሚኒስትሮች ስለሆነ ለምሳሌ ምግብና መድኃኒት ቁጥጥር ባለስልጣን ተጠሪነቱ ለጤና ጥበቃ ሚኒስቴር ነው። ሚኒስትሩ ሊቆጣጠር አይችልም፣ ምክንያቱም እዚህም የጥቅም ግጭት ስለሚፈጠር። የኢትዮጵያ ነዳጅ ቁጥጥር ባለስልጣን ተግባሩ በቁጣ አውቆ እየሰራም አይደለም፣ ምክንያቱም በንግድና ቀጠናዊ ትስስር ሚኒስቴር ደፍሮ እየተቆጣጠረ ስላልሆነ። የነዳጅ ችግር የግብይት ችግር ነው። መንግስት የሚደጉመው በሚሊየን ነው፣ እጥረትም የለም። በግብይት ችግር እጥረት ይፈጠራል። ስለዚህ እነዚህ ሬጉላቶሪ ተቋማት ነፃ ሆነው በጠቅላይ ሚኒስትሩ ወይም የራሱ ሬጉላቶሪ ኦርጋናይዜሽን እንዲዋቀሩ ቢደረግ በጥናት ተደግፎ የሚል ጥያቄም አለኝ። ሲሰልስ የግቢ ስርዓታችን የሚመለከት ነው። የኢትዮጵያ ገበያ በሻጭና በገዥ ወይም በገበያ ይወሰን። ወሳኙ ስርዓትና መርህ የሌለው ደላላ ነው። ምርት በየትኛውም ዘርፍ እጥረት የለም። የዋጋ ንረቱ እየቀነሰ ሳይሆን እየጨመረ ነው። የታክስ ስርዓቱ ግልጽ አይደለም። ታክስ ከፋዩ ላይ ጫና ይበዛል። በተለይ መካከለኛና አነስተኛ ነጋዴዎች ባልጠራ የታክስ ስርዓት ተጎጂ ናቸው። ከስራ እየወጡ ነው። ሊታሰብበት ይገባል። አምራች ኢንዱስትሪዎች፣ ጅምላ አከፋፋዮች ለሸጡት ሸቀጥ ተገቢ ደረሰኝ አይሰጡም። ሙሉ ደረሰኝ የሚጠይቃቸው ቸርቻሪ እቃ አይሰጡትም። አንዳንድ ከውጭ የገቡ ባለሀብቶች የሀገራቸው ታክስ ሕግ ጠንካራ ሆኖ ሳለ በእኛ ሀገር ታክስ ላይ ደባ ይፈጽማሉ። ታክስ አስከፋዩ የሚመለከተው ተቋም ጥቆማ ፕላስ ሳይኖረው ቀርቶ ሳይሆን በአግባቡ ከመጠየቅ ይልቅ አድበስ ብሶ በማለፍ ቸርቻሪ ላይ ቅንዶ ያበረታል። ፍትሃዊ አይደለም፣ ግለሰባዊ ድርድሮች ያጠቁታል። የተከበሩ ጠቅላይ ሚኒስትር የታክስ ተቋሙ ሊፈተሽ ይገባል። ነጋዴው ከባንክ ተበድሮ በግለሰብም ብድር ሁሉ ሊሰራ ይችላል። ያ ሁሉ ታክስ አስከፋዩ የኔ ነው ይለዋል ታክስ እንዲሰወር ወይም ድርድር እንዲገባ ያስገድደዋል። መንግሥት ማግኘት የሚገባ አገኝም በታክስ ላይ እምነት እንዳይኖር ያደርጋል። ግብይትም የታክስ ስርዓቱ በጥናት መልስ ማግኘት አለበት የሚል እምነት አለኝ። ሌላው የሀገራችን የጸጥታ ሁኔታ ይመለከታል፣ በአንጻራዊነት እየተሻሻለ እንደሆነ አምናለሁ። የተከበሩ ጠቅላይ ሚኒስትር መቼም ስለ ጦርነት ለእርስዎ መንገር ለቅባሪ ማርዳት ነው። እርስዎም እንደሚሉት እኔን የማምንበት ሁለት ዓመት ከምንዋጋ ሀያ ዓመት ብንወያይ ይሻላል። ከቅርብ ጊዜ አንዳንድ አባሎቻችሁና አመራሮች ሀገራችን ፍጹም ሰላም ናት ብለው ይናገራሉ። አንዳንዶቹ ጦርነት ድሮም ነበረ፣ አሁን ከመቼም ይሻላል ይላሉ። ሕዝብ ለማሞኘት ይጥራሉ። እውነታው መከላከያ ጦርነት ላይ ነው፣ እረፍት የለውም። መሆን ያለበት እየሆነ ያለው መካድ ሳይሆን ለሰላም ቆራጥ በመሆን ህዝብና መንግስት የሚተማመንበት የጸጥታና የፍትህ ተቋም በመፍጠር የሀገራችን የግዛት አንድነት የዜጎች ሰላምና ደህንነት ማረጋገጥ የተሻለ ይሆናል። በሰሜን የሀገራችን ክፍል ሰላም ከጠፋ ከራርሙ በአማራ በገጠር ወረዳዎች ትምህርት የለም፣ አመራር ይሞታል፣ ዜጎች ስጋት ላይ ናቸው። የምድርም የአየር ሙቀያ አለ። ኦሮሚያ የተሻለ ነገር ቢኖርም አመራር ይሞታል፣ የደህንነት ስጋቱ አሁንም አለና ዘላቂ ሰላም ማምጣት አልተቻለም። የመንግስት ቁርጠኝነት ከንግግር ባለፈ በተግባር ቢገለጽ፣ የትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም? ህወሓት እስከ መቼ ሰላም እየነሳ ይኖራል? የስልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሱ ይገኛል። አደብ እንዲገዙ መደረግ አለበት ብዬ አምናለሁ። መንግስትም ማስተናገድ ያለበት በፕሪቶሪያ በተፈረመው መሰረት ነው። ተደራዳሪ የፌዴራል መንግስት ጨምሮ ብልጽግና ጨምሮ በትግራይ የሚንቀሳቀሱ ኃይሎች ያካተተ ክልሉ የሚመራው ጤና አደረጃጀት መፈጠር ያለበት ይመስለኛል ክልል ጠቅላይ ሚኒስትር ይሄን እንዲርሱ ትኩረት የሚሻይ ይመስለኛል በመጨረሻም የመሰረተ ልማት ጉዳይ በሀገራችን አሁን ባለው ሂደት አሌ የማይባሉ ለትውልድ ተሻጋሪ የሆኑ ለመብጠር ጊዜ የሚሮሩ ፕሮጀክቶች የተጀመሩ እንደሆነ አይቻለሁ ለምሳሌ ገበታ ለሸገር ገበታ ለሀገር ገበታ ለትውልድ በጥሩ ጎን የምናያቸው ናቸው። ክፍተቶች ቢኖሩበትም የኮሪደር ልማት ለውጥ የታይባቸውና፣ ይበልጡ በእርሶ ትኩረት የተደረገባቸው በመሆኑ እዚህ ከፍተኛ ልማቶች አሉ። እናም ሁሉም ሊመሰክርለት የሚገባ ነው። ለዚህ ላይ ልማቶቹ ተነሺዎች ተጠግቶ ማዳመጥ ይጠይቃል። ሀሳባቸው ከካድሬ ከሚሸፈን። ጤነኛው አካል ገብቶ ቢያያቸው ካድሬ ጤነኛ አይደለም እያልኩ አይደለም፣ ቢያያቸው የሚል ነገር አለ። በመጨረሻም አነሳው የፍትሐዊነት የልማት ጉዳይ ክቡር ጠቅላይ ሚኒስትር፣ በእርግጥ ሁሉም መዳረስ ባይቻልም በቅደም ተከተል አስይዞ ቅድሚያ ለሚገባው በመስፈርቱ መልማት አለበት የሚላምናለው። አምናለሁ ማዕከላዊ ኢትዮጵያ ክልል ግን ብዙ ይጎለዋል፣ ትኩረት ሊሰጠው ይገባል መንገድ ኢንዱስትሪ፣ ፓርኮች በነዚህ ከሀገር ገበታዎች አኳያ ሊታሰብበት የሚገባ ክልል ነው። እርሶም ያውቁታል። ያለማ ክልል ማዕከላዊ ክልል ከሌሎቹ ክልል ማዕከል ቢሆን የቅርብ ዞኖች ቢሆን ያለማ ክልል እንደሆነ በሰፊው ያውቁታልና ለርሶ መንገር ብዙም አይገባም። ግን ትኩረት ሊሰጠው የሚገባ ይመስለኛል። መጨረሻም የምርጫ ክልል በሚመለከት ነው። ምርጫ ክልል የሞራክል ወረዳ ነው ብዙ ለኢንቨስትመንት ሰፊ መሬት፣ ምቹ የአየር ንብረት፣ ጥንታዊ የቱሪስት መስህቦች ያሉት ወጣት ተማሪ የተማረ የሥራ ኃይል ያለበት እንግዳ ተቀባይና ሥርዓት ያለው አስተዳደር የሕዝብ አስተዳደር ያለበትና ነገር ግን በከፍተኛ ሁኔታ ለመልማት እንቅፋት የሆነበት ኢንቨስተር እንዳይገባ፣ ሪሶርቾች ለወረዳም ለሀገርም እንዳይጠቀም፣ የሥራ ዕድል በአግባቡ እንዳይፈጠር ችግር የሆነበት መንገድ ነው። ይህ መንገድ ዛሬ የተጀመረ ጥያቄ አይደለም። ከዚህ ወረዳ ጥያቄ በኋላም በጋራም የተጠየቁ የቀድሞ የደቡብ ክልል በሰፊው ጥያቄ ለቀድሞ የኢትዮጵያ መንገዶች ባለስልጣን ለአሁኑ የኢትዮጵያ መንገዶች አስተዳረግ ኮሚቴ ጭምር አዋቅሮ እንዲጠና ጥያቄ አቅርቦ ጥናት ተጀምሮ ነበር። በመሀል በሀገራችን በተፈጠሩ አንዳንድ ጉዳዮች ተቋርጦ እስካሁን መልስ አላገኘም በመንገድ ጉዳይ እናቱ ገበያ የሄደችበትና የሞተችበት እኩል ነው የሚያለቅሰው። የሙራኪል ወረዳ ጉዳይ ግን እናቱ እንደሞተችበት ልጅ ነው። የሙራኪል ወረዳ የአስፋልት ጉዳይ በእርሶ የስልጣን ዘመን መልስ ካላገኘ የቁራ ጩኸት ነው የሚሆነው። ክቡር ጠቅላይ ሚኒስትር፣ የእርሶ ተግባራዊ ምላሽ እንዲያስቡበት እማጽናለሁ። ሌላው የከሬ መካከለኛ መስኖ ፕሮጀክት በወጣቶች የመስኖ ተጠቃሚነት ፕሮጀክት ተጀምሮ ብዙ መዋለ ንዋይ የፈሰሰበት የተፈጥሮ ሀብት ተመንጥሮ በአሁን በደለልና በናዳ እየተሞላ 85 ፐርሰንት በላይ የተጠናቀቀ ነገር ግን ያላለቀ ለኪሳራ እየተዳረገ ያለ ፕሮጀክት ነው። ይህ ለቆላማ መስኖ ሚኒስቴር ተደጋጋሚ ጥያቄ ብናቀርብም ምላሽ ያልተሰጠውና ትኩረት ቢደረግበት አመሰግናለሁ።